በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 25 የደግ ሴት ተግባር ደግ ሴትን ባሏ ያመሰግናታል፣ የሕይወት ዘመኑም እጥፍ ይሆናል። ቅን ሴት ባሏን ደስ ታሰኘዋለች ዘመኑንም በሰላም ይጨርሳል። የደግ ሴት እድሏ ያማረ ነው። እግዚአብሔርን የሚፈራ ሰውንም ወደ እድሉ ታደርሰዋለች። የባለ ጸጋውም የድሃውም ልቡ የቀና ይሁን፣ ሁልጊዜም በፊቱ የበራ ይሁን። ስለ ክፉ ሴት በእነዚሁ በሦስቱ ነገሮች ልቦና የደነገጠብኝ፣ አራተኛውም ፊቴን አስፈራኝ። ይኸውም የከተማ ሁከት፣ የአሕዛብ መዶለት፣ የሐሰት ምስክር እነዚህ ሁሉ ሰውን ለሞት ያደርሳሉ። ባሏን የምታስቀና ሴት የልብ ቁስል ናት፣ የሰውነትም ሐዘን ናት። በክፉ ሁሉ የምትስተካከል የምላስ ጅራፍ ናት። ክፉ ሴት ውልቅ ውልቅ እንደሚል እንደ በሬ ቀንበር ናት። እርሷንም የሚይዝ ሰው ጊንጥ እንደሚጨብጥ ሰው ነው። ሰካራም ሴት ታላቅ ጥፋት ናት፣ አፍረቷንም አትሸፍንም። የሴት ዝሙቷ በዓይኗ ይታወቃል በቅንድዋም ይታወቃል። ስታ ራሷን እንዳታጠፋ ልጅህን አጽንተህ ጠብቃት። ከአመንዝራ አይን ጠብቃት። ብትበድልህም አትደነቅ። እርሷ የተጠማ ሰው ከቀረበ ውሃ ሁሉ እየላሰ እንደሚጠጣ፣ በዛፍ ሁሉ ስር እንደሚያርፍ፣ ፍላጻውንም ከሰገባው እንደሚያወጣ ናትና። የደግ ሴት በረከት የሴት ሞገሷ ባሏን ደስ ያሰኛል ጥበባውን ማጠንቱን ያለመልመዋል። የዋህ ሴት የእግዚአብሔር ስጦታ ናት። ለብልህ ሴት ለውጥ የላትም። የምታፍር ሴት በበረከት ላይ በረከት ናት። ለትዕግሥተኛ ሴት ለውጥ የላትም። ፀሐይ በእግዚአብሔር ሰማይ እንደሚያበራ እንደዚሁ የደግ ሴት ውበቷ ባማረ በቤቷ ውስጥ ነው። የተቀደሰችው መብራት በመቅረዟ ላይ እንደምታበራ እንዲሁ የብልህ ሰው የመልኩ ውበት የጠባዩ ውበት ነው። በብር ስክተት ላይ እንደቆሙ የወርቅ ምሰሶች በበጎ ሥራ የቆመ የደግ ሰው ግር አገባብም እንዲሁ ነው። በእነዚህ በሦስቱ ነገሮች ልቦና አያዘነብኝ፣ አራተኛው ግን ብስጭትን አመጣብኝ። እነዚህም አርበኛና ደፋር ሰው አቶ ሲቸገር፣ ጠቢባን ሰዎች ሲስቱ፣ ጽድቅን ትቶ ወደ ኀጢአት የሚመለስ ሰው ናቸው። እንዲህ ያለውን እግዚአብሔር በጦር ያጠፈዋል። አጣሪ ከኀጢአቱ በጭንቅ ይድናል። መሸተኛም ከበደል ተመልሶ አይጸድቅም። ምዕራፍ 27 በግብዝነት ኀጢአትን የሚሰሯት ብዙዎች ናቸው። ገንዘቡ ይበዛለት ዘንድ የሚወድ ሰው ግን ዓይኑን ይመልሳል። ችንካር በድንጋይ ግንብ መካከል እንደሚተከል በመሸጥና በመግዛት መካከል ኀጢአት ትመጣለች። እግዚአብሔርን በመፍራት ፈጥኖ ካልተጠበቀ የቤቱ ውድቀት አይዘገይም። የሕይወት መመዘኛ በወን ጠፍታ ሰር ይከማቻል። እንደዚህ ሁሉ ሰውን ኀጢአቱ ታገኘዋለች። የሸክላ ዕቃን እሳት ይፈትነዋል፣ ሰውንም የልቦናው ሐሳብ ይፈትነዋል። ተክል የሚጠብቅ ሰው ፍሬው ነያል፣ እንዲሁ የሰው ነገሩ የልቦናውን ፈቃድ ይገልጥበታል። ሰውን ሳትረዳው አታድንቀው፣ ሰውን ከሥራው የተነሣ ይፈትኑታልና። ጽድቅን ብትከተላት ታገኛታለህ፣ እንደ ከበረ ግምጃም ተለብሳታለህ። ወፍ ከዘመዱ ጋር ይኖራል፣ ጽድቅም በሚሰሯት ሰዎች ዘንድ ትኖራለች። አንበሳ የሚበላውን ያድናል፣ እንዲሁ ኀጢአት የሚሰሯትን ሰዎች ታድናቸዋለች። ጻድቅ ሰው ሁልጊዜ ጥበብን ያስተምራል፣ የሰነፍ ሰው ግን ዕውቀቱ እያደረ እንደ ጨረቃ ይጐድላል። በሰነፎች ዘንድ ጊዜውን ተጠበቅ፣ በብልሆች ዘንድ ግን ሁልጊዜ ተረዳ። የሰነፎች ነገር ያበሳጫል፣ ሳቃቸውም የኀጢአት ደስታ ነው። ብዙ መሐላን የሚውል ሰው ነገሩ ፀጉርን ያቆማል፣ የትዕቢተኛ ሰው ክርክርም ጆሮ ያደነቁራል። የትዕቢተኞች ጠብ ደም ያፋስሳል፣ ክርክራቸውም ለሚሰማቸው ሰው ድካም ነው። የባልንጀራ ምስጢር ማውጣት እንደማይገባ የባልንጀራውን ምስጢር የሚያወጣ ሰው መታመኑን ያጠፋል። ከዚህም በኋላ እንደ ልቡ የሚሆን ወዳጅን አያገኝም። ወዳጅህን ጠብቅ፣ ከእርሱም ጋር ተማመን። ምስጢሩን ብታወጣበት ግን በኋላው አትከተለው። ሰው ጠላቱን እንደሚያጠፋ አንተም የወዳጅህን ወንድምነት ታጠፋለህ። ወፍ ከእጅህ እንደምታመልጥ እንዲሁ ወዳጅህ ካንተ ያመልጣል። ምዳቋ ከወጥመድ እንደምታመልጥ ካንተ አምልጦ ርቋልና ከዚህ በኋላ አትመለከተው። ቁስል ቢሆን ባዳኑት ነበር፣ የተሰደበንም ሰው ባስካሱት ነበር። የባልንጀራው ምስጢር የሚያወጣውን ሰው ግን ተስፋ ይቆርጡበታል። ስለ ግብዝነት ክፋቱን ማስተው የሚችል የለምና፣ በዓይኑ የሚጠቅስ ሰው ልቦናው ያማር አይሆንም። ለዓይንህ ግን ከንፈሩን ይመጥልሃል፣ በተናገርኸው ሁሉ ያመሰግንሃል። ኋላ ግን በቃሉ ይሆነችልሃል በተናገርኸው ቃልህም ያጠምድሃል። የጠላኋቸው ብዙዎች ናቸው፣ ነገር ግን እንደርሱ አይደሉም። እግዚአብሔርም እርሱን ይጠላል። ድንጋይን ወደ ላይ የሚወረውር ሰው በራሱ ላይ ትወርዳለች፣ የበደል ግርፋትም ቁስሉ ያስታውቃል። ለባልንጀራው ጉድጓድ የቆፈረ ሰው እርሱ በውስጥ ይወድቃል፣ ወጥመድም ያዘጋጀ ሰው ራሱ ይያዝበታል። ሰው ኀጢአትም ቢሰራ በእርሱ ላይ ትመለሳለች። ከየት እንደምትመጣ አያውቅም። የትዕቢተኞች ስድባቸውና ሳቃቸው እንዳንበሳ ያድኗቸዋል ይበቀሏቸውም አለም። በጻድቅ ሰው መውደቅ ደስ የሚላቸው ሰዎች በወጥመድ ይያዛሉ። የሚሞቱበት ጊዜ ሳይደርስ መቅሰፍት ያጠፋቸዋል። ቁጣና መዓትም የሚያስጸይፉ ናቸው፣ በኃጢአተኛ ሰው ዘንድ ጸንተው ይኖራሉ። ምዕራፍ 28 እግዚአብሔርን ለሚታገስ ሰው ይበቀልለታል፣ ኀጢአቱንም ያስተሰርይለታል። ባልንጀራህ የበደለህን በደል ይቅር በለው፣ የዚያን ጊዜ ንስሐ ከገባ ኀጢአትህን ያስተሰርይልሃል። አንተ ሰው ስትሆን እንዳንተ ያለውን ሰው ከተቀየም እግዚአብሔርን እንዴት ይቅር በለይን ትለዋለህ? እንዳንተ ያለ ሰውን ይቅር ሳትል ኀጢአትህን ያስተሰርይልህ ዘንድ እንግዲህ እንዴት ትለምነዋለህ? ሥጋ ለባሹ ቂመኛ ከሆነ ኀጢአቱን ማን ያስተሰር ይለታል ፍጻሜህን አስበህ ጠብን ተዋት። ሞትንና ሙስና መቃብርን አስብ፣ ትእዛዙንም ጠብቅ። ሕጉን አስበህ ባልንጀራህን አትቀየም። የልዑሉን ፍርድ አስበህ ቁጣን አርቃት። ኀጢአቶችህን ታሳንስልህ ዘንድ ክርክርን ተዋት። ቁጡ ሰው ክርክርን ያነሳሳል። ኀጢአተኛ ሰውም ባልንጀራውን ያደክማል፣ ወዳጆችንም ያጣላል። በእንጨቱ ልክ የእሳቱ ነዲድ ይበዛል፣ በክርክሩም ብዛት መጠን ጠቡ ይበዛል። የሰው ኃይሉ በቁመቱ መጠን ነው፣ በባለጸግነቱም ብዛት መጠን ቁጣውን ያበዛታል። መታበይንም ያበዛ ሰው እሳትን ያቀጣጥላታል። ለጠብ የሚቸኩል ሰውም ፈጥኖ ደምን ያፈሳል። ክፉ ምላስ ፍምን እፍ ብትላት ትነዳለች፣ ትፍ ብትልባትም ትጠፋለች። ሁለቱም ከአንድ አፍ ይወጣሉ። ሐሜተኛና ሁለት አንደበት ያለውን ሰው ይረግሙታል። ብዙ ወዳጆች አጋድሏልና ነገረ ሰሪ አንደበት ብዙ ሰዎችን አወካቸው፣ ከሕዝብም ወደ ሕዝብ አሳደዳቸው፣ የጸኑ ከተሞችንም አፈረሰ፣ የመኳንቱንም ቤት ጣለ። ቀባጣሪ አንደበት ደጋግ ሴቶችን ከባሎቻቸው ቤት አስወጥታ ሰደደቻቸው፣ ገንዘባቸውንም አጠፋችባቸው። ከእርሷ ያልተጠበቀ ሰው ግን ለዘላአለሙ አያርፍም፣ በሰላምም አይኖርም። የግርፋት ቁስል መግል ይይዛል፣ የአንደበት ቁስል ግን አጥንትን ይሰብራል። በጦር የወደቁ ሰዎች ብዙ ናቸው፣ ነገር ግን በአንደበት እንደ ጠፉ አይደሉም። ከእርሷ የዳንና በጥፋቷ ያልተሰነካከለ በቀንበሯም ያላረሰ በእግር ብረቷም ያልታሰረ ሰው ብፁዕ ነው። ቀንበሯ የብረት ቀንበር ነውና እግር ብረቷም የብረት ነውና። ሞቷም ክፉ ሞት ነው። ከእርሷም ሲኦል ትቀላለች። በጻድቃን ግን አትደርስባቸውም፣ በእሳቷም አይቃጠሉም። እግዚአብሔርን የዘነጉ ሰዎች በእርሷ ይውድቃሉ፣ በማይጠፋ እሳቷም ታቃጥላቸዋለች። እንደ አንበሳም ትወረወርባቸዋለች፣ እንደ ነብርም ትይዛቸዋለች። ንብረትህን በሾህ ብታጥር፣ ወርቅና ብርህንም ብትቆልፍ፣ ነገር ግን በሚዛን ብትመዘን በአፍህም መዝጊያና ቁልፍ ብታደርግ ዳግመኛ በአንደበትህ እንዳትሰነካከል በሚያድንህም ፊት እንዳትጥልህ ተጠበቅ። ምዕራፍ 29 ስለማበደር እና መበደር። ምጽዋትን የሚመጸውት ሰው ለእግዚአብሔር ያበድራል። በእጁም የሚበቃ ያለው ትእዛዙን ይፈጽማል። በደስታው ጊዜ ከእርሱ ጋር ደስ ይልህ ዘንድ በተቸገረ ጊዜ ለባልንጀራህ አበድረው። ቃልህን ጠብቅ ከእርሱም ጋር ተማመን፣ በጊዜውም የሚያስፈልግህን ነገር ታገኛለህ። የብድርን ገንዘብ በምድር ላይ ወድቆ ያገኙት የሚመስላቸው ብዙዎች ናቸው። የረዷቸውንና ያበደሯቸውን ችግር ይፈጥሩባቸዋል። እስኪበደርህ ድረስ ራስህን ይስምሃል፣ ቃሉንም ያለሰልሳል። ገንዘብህን እስኪወስድ ድረስ ያባብልሃል። በሚከፍልበት ጊዜ ግን ቀጠሮህን ያረዝምብሃል። በገንዘብህም ጠብና ክርክርን ይከፍልሃል፣ ያደክምሃል፣ ቀጠሮህንም ያሳልፋል። እኩሌታውን ቢከፍልህ በጭንቅ ነው። ዳግመኛም ያንኑ ከምድር ላይ ወድቆ ያገኘኸው ይመስለዋል። ይህን ካልሆነ ገንዘብህን ሁሉ ታጣለህ። ዳግመኛም ጠላት ይሆንሃል። እርግማንንና ስድብን ይከፍልሃል፣ ከሚያከብርህም ይልቅ ያዋርድሃል። ገንዘባቸውን እንዳያጡና እንዳይጣሉ በመፍራትና ጠበን ባለ መውደድ ገንዘባቸውን የማያበድሩ ሰዎች ብዙ ናቸው። ስለ ምጽዋት፣ ደሃውን ግን ታገሰው፣ ምጽዋቱንም ስጠው። አልፍኸውም አትሂድ፣ ችግረኛ ነውና። በሕግ እንደታዘዘው ደሃውን በምጽዋት ተቀበለው፣ ባዶንም አትመልሰው። ባልንጀራህንና ወዳጅህን ከምታጣ ተቀብሮ ከሚዝግና በድንጋይም ስር ከሚጠፋ ወርቅህን ጣ። ስለ ልዑል ትእዛዝ በወርቅ አስተዋጽኦ አድርግ። ከወርቅ ድልብ የበለጠ ያተርፋል። ምጽዋትን በቤትህ አድልባት፣ እርሷም ትሻላለች። ከመከራ ሁሉ አንተን ማዳን ትችላለች። ስለ ዋስትና ከጦርና ጋሻ ትሻላለች። ጠላትህን ድል ትነሳልሃለች፣ ታጠፋልሃለችም። ደግ ሰው ጎረቤቱን ይዋሰዋል። የማያፍር ሰው ግን ባልንጀራውንም ቸል ይላል። ስለ አንተ ፋንታ ሰውነትን አሳልፎ ሰጥቷልና የተዋሰህን ሰው ውለታ አትርሳ። ጠብል ለማጥፋት መዋስ ደግ ነገር ነው። ኃጢአተኛ ሰው ግን ያዳነውን ሰው ውለታ ይዘነጋል። መዋስ ብዙ ደጋግ ሰዎችን አሳዘነ፣ እንደ ባህር ማዕበልም አወካቸው። አርበኞች ሰዎችንም ማሳታቸው፣ ወደ ባዕድ ሕዝብም ማሳደዳቸው ኃጢአተኛ ሰው ግን በመዋስ ይጠፋል። ለትርፍም የሚሳሳ ሰው በመከራ ይወድቃል። በተቻለ መጠን ባልንጀራህን ርዳው፣ ነገር ግን እንዳያስትህ ራስህን ጠብቅ። የሕይወት መጀመሪያ እህልና ውሃ፣ ልብስም ነው። ቤትህ ግን አፍረትህን የምትወርስበት ነው። በሌላ ሰው ገንዘብ በባዕድ ቤት ፈጽመህ ደስ ከሚልህ በራስህ ጎጆ ብትቸገር ይሻልሃል። ለታናሹም ለታላቁም ራስህንና ቃልህን አሳምር። ከአንዱ ቤት ወደ ሌላው ቤት የሚዞር ሰው ኑሮ ክፉ ነው። ባደርህበት ቦታ ክፉ ነገር እንዳትናገር ተጠንቀቅ። ያም ባይሆን ታበላለህ ታጠጣለህም፤ ምስጋና ግን አይኖርህም። ከዚህ ሁሉ ጋር መራራ ነገርን ይመልሱልሃል። በተዘጋጀህ ጊዜ ግን እንዲህ ይሉሃል፤ እንግዳችን ገብተህ ማዕድን ሥራ፣ ያለህንም አብላን ይሉሃል። ይህ ነገር በብልህ ሰው ዘንድ ጭንቅ ነው። ያሳደርኸው ሰው ያዋርድሃል፣ ያበደርኸው ሰውም ይሰድብሃል። ምዕራፍ ሰላሳ ስለ ልጆች ልጅን የሚወድ ሰው በፍጻሜው በእርሱ ደስ ይለው ዘንድ ልጁን መቅጣት ቸል አይልም ልጁን የሚቀጣ ሰው በእርሱ ደስ ይለዋል በወዳጆቹም ዘንድ ይመካበታል ልጁን ያስተማረ ሰው ጠላቱን ያስቀናል በወዳጆቹም ዘንድ በእርሱ ደስ ይለዋል ከእርሱ በኋላ እንደ እርሱ ያለ ልጅ ተክቶአልና አባቱ ቢሞትም እንዳልሞተ ይሆናል በህይወቱም ሳለ በልጁ ደስ ይለዋል። ቢሞትም ልቡ አያዝንም፣ ከእርሱ በኋላ ጠላቶቹን የሚበቀል ለወዳጆችም ዋጋን የሚከፍል ልጅ ተክቷልና። ልጆቹንም ያባልግ ሰውነቱ ይቆስላል፣ በጩኸታቸውም ጊዜ ልቡ በህመም ይሰቃያል። ያልተገራ ፈረስ ገርጋሪ ይሆናል፣ ያልተቀጣ ልጅም ማውታታ ይሆናል። ልጅህን ባቀማጠልከው ይበረታታብህ ዘንድ ይመለሳል። ከእርሱም ጋር ብትጫወት ያሳዝንህ ዘንድ ይመለሳል። እንዳያሳዝንህ አትሳቅለት፣ በፍጻሜው ጥርስህን ያረግፍልሃል። በወጣትነቱ ጊዜ ልጅህን ስድ አትልቀቀው፣ በስህተቱም ጊዜ ቸል አትበለው። ባደገ ጊዜ እንዳያምፅብህ፣ በእርሱ ጥፋት እንዳታፍር ልጅህን ቅጣው፣ ያገለግልሃልም ስለ ጤንነት ሰውነቱ ከታመመና ሆዱ ከታሰረ ባለጸጋ ሰውነቱ ጤነኛ የሆነና ሆዱ የተከፈተ ድሃ ይሻላል። ሰውነትህ ጤነኛ ይሁን፣ ሆድህም የተከፈተ ይሁን። ይህም ከባለጸግነት ሁሉ ይሻላል። ከባለጸግነትና ከገንዘቡ ሁሉ የሰውነት ጤንነት ይሻላል። በጤና ከመኖር ባለጸግነት አይመረጥም። ከልብ ደስታም የሚሻል ደስታ የለም። ከመረረ ኑሮና ከቁርጥማት በሽታ ሞት ይሻላል። በተዘጋ አፍ የሚቀርብ መብል ወደ መቃብር እንደሚወሰድ እህል ነው። ለጣዖታት መሥዋዕት ምን ይጠቅማል? እነርሱ አይበሉምና እነርሱም አይጠጡምና እነርሱም አያሸቱምና እግዚአብሔር የቀሰፈውም ሰው እንደዚሁ ነው። ጃንደረባ ቆንጆይቱን ባቀፋት ጊዜ እንደሚያዝን በዓይኖቹ እያየ ያዝናል። ነፍስህን አታሳዝን፣ ልብህንም አታስጨንቅ። የልቦና ደስታ ለሰው ሕይወቱ ነው፣ የሰውነት ደስታም ዘመንን ያረዝማል። ሐዘንን ከአንተ ታረቃት ዘንድ ልብህን አጽናናት፣ ሰውነትህንም አረጋጋት። ሐዘን ብዙ ሰዎችን አጥፍታቸዋለች እና ሐዘንም የምትጠቅመው የለምና፣ ቅናትና ቁጣ የሕይወት ዘመንን ያሳንሳሉ፣ ሐዘንም ጊዜው ሳይደርስ ያስረጃል። አጫጅን እየተከተለን እንደሚቃርም ሰው በእግዚአብሔር በረከት ደረሱ። እንደ ወይን ለቃሚም መጭመቂያዬን ሞላሁ። ጠቢባን የሆኑ ዘንድ ለሚወዱ ሰዎችም ሁሉ ነው እንጂ የደከምኩት ለእኔ ብቻ እንዳደለ እነሆ አስተውሉ። የሕዝቡ መኳንንት ስሙኝ፣ ማኅበሩም አለቆች አድምጡኝ። ልጅህንና ሚስትህን ወንድምህንና ወዳጅህን አንተ በሕይወት ሳለ በገንዘብህ ላይ አታሰልጥናቸው። ኋላ እንዳትጸጸት ትለምናቸውም ዘንድ እንዳትመለስ በቤትህ ባዕድ ሰው አትሹም። አንተ በሕይወት ሳለህ ትንፋሽህንም ሳለች ግብርህን አትለውጥ። አንተ የልጆችህን እጅ ደጅ ከምትጠና ልጆችህ አንተም ቢለምኑ ይሻልሃል። በምትሠራው ሥራ ሁሉ ብልሁን በተሾምህበት ሁሉ ራስህን አታስነቅፍ። የሕይወት ዘመንህ ሁሉ ባለቀ ጊዜ ፍጻሜህን በደረሰ ጊዜ ያን ጊዜ ገንዘብህን አውርስ። አህያህን ገለባ አብላው፣ ጫነው፣ በአለንጋም ግረፈው። አገልጋይህንም ቅጣው፣ መግበው፣ ግዛውም። አገልጋዮችህን እንዲሰሩ አድርጋቸው እረፍትንም ታገኛለህ። ብታቦዝናቸው ግን ይከራከሩህ ዘንድ ከአንተም ነጻ ይወጡ ዘንድ ይወዳሉ። ቀንበር መጫን አንገትን ዝቅ ያደርጋል። አለንጋና ግር ብረትም ለክፉ አገልጋይ ነው። አገልጋይህን እንዲሰራ አድርገው፣ አቦዝን አታኑረው። ቦዘኔነት ብዙ ክፋትን ታስተምራለችና፣ የሚችለውን ያህል ስራውን ስጠው። ባይታዘዝ ግን እግር ብረቱን አጽናበት። ነገር ግን ስጋዊውን ሁሉ አትመነው። ያለ ምክርም የምትሰራው ስራ አይኑር። አገልጋይ ቢኖርህ እንደ ራስህ ይሁን፣ በዋጋ ገዝተኸዋልና። ደግ አገልጋይም ቢኖርህ እንደ ወንድምህ አድርገህ እንደ ራስህም ውደደው። ክፉ ነገር ብታደርግበት ግን ይኮበልልብሃል ያመልጥሃልም። ከዚህ በኋላ በየት ጎዳና ታገኘዋለህ? ስለ ቃሉ የአምላካችን የሉል እግዚአብሔር ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የከበረና የተመሰገነ ይሁን። ወስዋዕት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።